ዳግም ወደ ጦርነት አንገባም። በሰራዊቱ ስም የወጣ ውሳኔ እኛ አንቀበልም። እሺ ዲያስፖራ የት አላችሁ? ዲያስፖራ የት አላችሁ? ያኔ አብይ ወጋን ጦርነት የከፈተበት እሱ ነው አላችሁ። ያሁሉ ሰራዊት ወያኔ ሲጨርሰው አላምን ብላችሁ ከዛ በኋላ አሜሪካን ሀገር ልክ ሌላ መፍትሄ የሚመጣ ነገር ቢሆን የሚኖር የሚመስል አሁን ለተፈጠረው ነገር ትልቁ ምክንያት እናንተ መሬት ላይ ስትንደባልሉ የነበራችሁ ወያኔዎች ናችሁ እዚህ ቲክቶክ ላይ እዚህ ቲክቶክ ላይ አንተ ምን አገባ የምትሉት ምግበ መኪና ገዛ ምግበ ቤት ገዛ ስል በማ ገንዘብ የገዛ ይመስልሃል አንተ ዋተህለት መሰለን እንዴ የትግራይ ህዝብ ተርቦ እኮ ነው እናቶችን አይታችኋል አሁን እዚህ ላይ ቪዲዮን ተመልከት ግባና ንቅል ብሎ የመቀሌ ህዝብ ወጥቶ አንፈልግም፣ ከመንግስት ጎን እንሆናለን። እኛ ሰላም ነው የምንፈልገው፣ መውጣት መግባት ነው የምንፈልገው። ባካችሁ ተዉን እያሉ ነው። የታሰረ ህዝብ ነው፣ አስፈቱት። ምን አገባ እንዴት ይባላል? ሰው እየሞተ ምን አገባ እንዴት ይባላል? እንደዚህ እያለቀ የተፈናቀለው መች ተመለሰ? ስለ ሰው ነፍስ እኮ ነው የሚያሳስበኝ እኮ፣ ስለ እናቶች፣ ስለ ህፃናቶች፣ ስለ አባቶች እኮ ነው እያሳሰበኛለው እኮ ስለ ትግራይ አይመለከተኝም ማለት አልችልም። የግድ ትግራይ መሆን አይጠበቅብኝም። ኢትዮጵያዊ ከሆንኩ በራሱ በቂ ነው። ምን አገባ አንተ ሜና ምን ትላለህ? ደንቆሮ ኮን የመጨረሻ የለህም፣ በዚች ምድር ላይ የለህም እኮ አንተ የሰው ሞት ምንም በፍጹም በፍጹም ማያሳስብ እኮ ነው። ምን አገባ ትላለህ ቁጭ ብለህ። ስለ ወያኔ ሳነሳ የነበረው ዛሬ አይደለም፣ የዛሬ አምስት ዓመት ጀምሮ እኔ ስለ ወያኔ እንደ ጮኩ ነው ትክክል መስሏችሁ ስጮ የነበረ አሁን እነዚህ ሰዎች ዞር በሉ ተውሎ ተብሎ ቢባረሩ ምን ያጡ ይመስላችኋል? ክብር ስልጣን አጥተው ነው እንጂ ብር አተው ነው። እንደውም መንግስት በጣም ጥሩ ነው፣ ደግ ነው በጣም እንጂ እኮ መለስ ዜናዊ በነበረበት ጊዜ እንዲህ አይነት ነገር በሌላ ክልል ላይ ቢነሳ ጠራርጎ ነው ቁጭ የሚያደርጋቸው በሁለት ቀን ውስጥ። ሞትን ማይፈልግ እድገትን የሚፈልግ መሯሯጥን የሚፈልግ በጣም በሚገርም ሁኔታ እንደዚህ አይነት መሪ ወይ ሲያልፍ ነው የሚቆጫችሁ፣ ወይ ያለ ደግሞ እንዲዩት እየተሳደባችሁ ትኖራላችሁ። አታውቁትማ 27 ዓመት እኮ ሙሉ እኛ እናቀዋለን ወያኔ ምን እንደነበረ ገና ድሮ ነው እኛ የገባን። እሱ ተንደላቅቆ ሊኖር አንተ እዚያ ፈን ትከፍታለህ። መተት ቲክቶክ ላይ ነው ማወረው ቲክቶክ ላይ የምታወሩት ትግሬዎች የምታስጠሉ ወያኔ ወያኔ የምትሉ እንዲሁም አንድ አዲጎልነት ነው ምናምን የምትባል አንድ ከተማ አለች፣ እዛ መቀሌ ውስጥ በጣም ብዙ ህዝብ ያለባት፣ ከመቀሌ ቀጥሎ ማለት ነው። እንኳን አረለም ሰላማዊ ሰልፍ ባንዲራችሁን አንይዝም፣ የማንን ባንዲራ አንይዝም፣ የማንም ደጋፊ አይደለንም ብሎ ወጡ። ወጡ ይብሉበት ይኖሩበት። እንዴ ባጃጅ ይስራ፣ ሞተርሳይክል ልጆቹ፣ ወጣቶቹ ይስሩበት። ስ ወጣ ገባ ይበሉበት። አገሪቷ እኮ እንደ ሰላሜሮች እኮ በአብይ እየተነሳ እኮ ነው ፈራርሰን እኮ ሌላ ሰዎች ሆነን ነበረ። እስቲ አስቡት እስቲ ወደ ኋላ ዞር ብላችሁ እንዴት እንዴት ነው የምታስቡት? ግን እዚህ ቲክቶክ ላይ ያላችሁ ስራ የላችሁም፣ ቁጭ ብላችሁ ላይቭ ላይ ትውላላችሁ። ከዛ በኋላ ከስድብ ጋር ነው እንጂ ሌላ ነገር ምንም ቁም ነገር የላችሁም። እኔ ቲክቶክ ላይ የመጣው ይኸው እንደዚህ ለመናገር ነው። በቃ አለቀ። ክፍተት ሳገኝ ለዚህ ህዝብ ነው ምጮ። ላይቭ ላይ የዛሬ አራት ዓመት አካባቢ ነበር ስገባ የነበረው ስራም አለኝ ግን ቢሆንም ባለችን ጊዜ ገባ ነበር። አሁን ግን አልፈልግም። ምክንያቱም እንደናንተ አይነት ሰዎች መጥተው እንዴት ቲክቶክ እገባለሁ እኔ ሴቷ ወታሰራ ሀሳቧ መግለጻችን ወንዱ እንደዛው ከየት የመጣችሁ ርምጥምጦች እንደሆናችሁ አላቅ በተለይ በተለይ በተለይ በተለይ እነዚህ ትግሬዎች የሚባሉት ቲክቶክ ላይ ያሉት ልክ አረላችሁም። እነ በቃ ይኖሩበት ሰዎቹ ዘመዶቻችን አሉን፣ ጠይቅበት እስቲ ሄደን። የሚያሳዝኑ ሰዎች አሉን፣ ጠይቅበት እስቲ ሄደን። እባካችሁ የዚህ የመቀሌ ህዝብ እኮ ስለማታውቁት ነው። ፀግረ ልውጥ እንግዳ ሲመጣ እኮ ትኩስ ውሃ አፍልቶ እኮ እግር የሚያጥብ ህዝብ እኮ ነው። እስቲ ተዉ፣ ተላቀቁት እስቲ ዝም ብላችሁ በባዶዋ ማን አይቀምሳለ? ለነገሩ አንተ ማንም እኮ ያቀምስ፣ ቢያቀምሱ እንኳ ብትጮ አጥም ሰውት ነው ይባላል። አንተ እኮ የሚያቀምስ የለም፣ ችጋራም እኮ ነገር ነው። እስቲ ሆ ብላችሁ ውጡ። የበቅል ህዝቢ ይግባበት ይውጣበት፣ ባካችሁ። ከሌላው ክልል የተለየ ክልል ሆኗል፣ ባካችሁ፣ ባካችሁ ከሌላው ክልል የተለየ ይሆናል። በጣም በጣም በእውነት በጣም አንጀት የሚበላ ህዝብ ነው። በእናታችሁ ይህን ደግ ህዝብ አታውቁትም እናንተ ትግሬ የተባልክ እዚህ ላይ ያለህ ሁሉ ይህን ደግ ህዝብ አታውቁትም፣ አታውቁትም ውጭ ያላችሁም ሆናችሁ እዚህ ያለ ሴቱም ወንዱም አታውቁትም። ይህን ህዝብ ሆነ ያህል ደግ እንደሆነ እዚህ አዲስ አበባ ወይ ሌላ ክልል ላይ ተወልዶ ትግሬን ንትላለን የማይረባ ሁሉ